ሰብስክራይብ ላይክ ኮሜንት እና ሼር በማድረግ ይተባበሩን ዘንድ በትህትና እንጠይቃለን። ጎበዝ እምታውቀውን እኮ ነው እምታወራው። ያኖርከው ምን ብለህ ነው ምትመክረው እ ምትዛለ የሽማግሌው ታሪክ ትዛለ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉት። ጎበዝ እየሰራችሁ ገንዘብ ያዙ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገር አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው የታመመና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው እንደሚመክሩ ታውቃላችሁ? እየሸናችሁ እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ የሸጠች የሚለውን ሁሉ እኮ ተጫውቶበታል። መንፈስ አገሪቷ ስንዴ የሸጠች ሲሉት ልታስቀቅል ነው ያለው። በነገራችን ላይ ግን ዲለዳኛ ጌታዬ እኔ የሐውልቱን ያህል የሚያንገበግበኝ የመብራት ኃይል ጉዳይ፣ እንዴት ሀገራችን በአራቱ አቅጣጫ ፏፏቴ በፏፏቴ ናት፣ ጎረቤቶቹን ሁሉ ይቀርቡብናል። እንዴት ነው የሌሊንን ሀውልት ብዛት እንኳን የማያክል የከተማ አምፖሎችን ማብራት ያቃተን? ማን ይዋጋልን? ማን ይዋጋልን? እንዴት ይልማ? እንዴት ይልማ? ሁሉ በየጥንጉ ወንበዴ ነው ወንበዴ። አሁንማ ተራራውን ፏፏቱንም ጨርሰው ይሄ ቆመ ጠብቀኝን ይዞ በየኩሬው ስር መሽጓል፣ ይሄ ብረት ነካሽ ሁላ ናንዴት ይሁን እንዴት ብሎ እንዴት ብሎ ይልማ እንዴት ብሎ ቤት በኩል በኩል ቤት በኩል ነው እነሱ እሱ እነት ነው። ግን አሁን እንግዲህ ከሰሞኑ እስራኤል መቼም ያው እንደሰማ ነው ከድፍን አረብ ጋር ጦርነት ላይ ነው። ግን የአረቦቹ የእስራኤሎቹም ከተሞች እንደበሩ ናቸው። ሆይ ነው እንግዲህ ፈፋታቸው፣ ከወንበዴ ጠብቀዋል ተከላክለዋል ማለት ነው። ጥፋቱ የኛ ነው ነው ነው። ይበሉ ይበሉ። በእውነት ሻለቃ እንደዚህ ሲሉ መስማት አልፈልግም። እውነት ነው፣ እንደዚህ ማለት የለብዎትም በእውነት እ እርስዎማ ነፍሶና ሲዞ እኮ ተዋደቁልን። መወቀስም ካለበት መወቀስ ያለባቸው እንደ መቶ አለቃ ናቸው። አየር ኃይሉን ቀን ቀን ነው የሚበረው ጓድ ንጉሴ ጓድ ሻለቃ ዳኛ እኮ ጦርነት አያስፈልግም ነው እያሉ ያሉት። ግን ቢሆንም ከአዲው የወረዳ ስራራ ዳኛ መፈንከቱ ትክክል ነው ላሉ ግሩ መስሉ ነው።

ፈረንጆቹ ለምሳሌ ምን ይላሉ? ኬኩን መብላትም ማስቀመጥም አትችልም። ወይ ትበለዋለህ ወይ ታስቀምጣለህ። እበላሉ አለኩ። ምኑን ኬኩን። አዎ፣ ጓድ ሻለቃ ኑዛዜው መስመር የያዘ ነው ስላሉ ቅድም የጋበዙን ቁርጥ ነው። አይ፣ ምንድን ነው እኔ ራሺያ ቢሆን እንኳን ጣፋጭ ነገር፣ ይቅርታ እኔ ነኝ የተምታታብኝ። ለካ ቁርጥ ነው የበላችሁት? ጨዋታ አመረለት ስንል ጊዜ እንዶ እየተነሳ ይዘባርቅ ጀምር እኮ ታንካኛ ነው። እነሱ ናቸዋ ጎማችንም ካቴናችንም አመቸን ያሉ እዚህና እዚያም የሚረግጡት ወይ ምኑ ነው፣ መከኑ ፈንጂ መስዋዕት ጨርሷል። ወዴ ቅድም ጓድሽ አለቃን በማክበሬ ክብር ያለው መኮንን ነው አላልከኝም ነበር እንዴ በመቆየቴ አይ በቃ በቃ በቃ ተው፣ በቃ አንተ ዝም በል። አይ ጨዋታ ያመረልህ መስሎ ነበር ግን አይደለም፣ እንደ ዝም ብሎ ነው። እንደ እኔ አባቴ እንደዚህ ያልተረጋገጠ ወሬ ይዤ ሰው ጨዋታ መሀል ስገባ ብረት አግኖ ነበር። ቂጤንም የሚጠብሰው በብረት አንዳችም። አሁን እንደዚህ ሱሪ ምናምን አድርገን ነው እንጂ እኔም ወንድሞቼም ቂጥ የሚባል ነገር የለንም። ጠቅላላውን አቃጥሎታል፣ ተጠብሷል። ምንም ነገር የለንም ነው እኮ የምልህ። አዎ አይ አይ አይ እንደዚሁ ነው። ባይሆን ያው በኋላ ላይ እርግጥ መድፈኛ ሲሆን ረዳኝ። ለምን ረዳኝ? እንዲያውም አሰልጣኝ በሉ ተውተውት፣ እሱ ላይ ተንፍሱ፣ ተውለት እያለ ይህንን ትኩስ ባሮድ ብቻ እንደ አንበጣ ስለቅም ነበር። ሙ ኮንዶ የአባቶች ጥበብ እኮ እንዲህ የሚደንቅ እኮ ነው የሚደንቅ። ይሄ ራሱ እኮ መሰደር አለበት። የቱ? አንድ አርበኛ እኮ ከብዙ ነገር ነው የሚሰራው። ይህ ደግሞ የቤተሰባዊ ቁንጥጫ ደግሞ ቀላል የሚባል እኮ አይደለም። እየጠጣ ግብዣ ለማስታወስ ለማስታወስ ነው። ጓደሻ ግብዣ እንደው ጓደሻ ለቃዳኛ አሁን

እንደው ጓደኛ ሻለቃ ለግልጽነቱ ከመቀመጫዬ ልነሳ ይፍቀዱልኝና፣ ግለ ታሪኮ በሬዲዮ ይቅር የማውቀው ጋዜጠኛ አለ። እኔ ያስጨርሳል ታ ለቃም ያግዘናል፣ ያግዘናል። አዎ መመልሱን በማደራጀት ያግዘናለ። ከዛ በሬዲዮ ይለቀቃል። ሲ ቀኑ ሙሉ ስትጋበዙ ላይ የከበደኝ አትልም ከዛ በኋላ እስከ ቪየትናም ድረስ እቺ እቺ የኛም ካምቦዲያ እንዳትረሳ። ታዲያ በግድ የኛም ካምቦዲያ ጨምሮ እስከ ቪየትናም እንዲተላለፍ እናደርጋለን። እንደው ጌታዬ በአብዮቱ ይዦታሉ? እሺ ነው የእኛ ሬዲዮ። እሺ ይሁን የኛ የቪየትናሙን እንዴት ታሳከዋል? እናሳከዋለን። ግግድ ግግድ ታይቶኛል ታይቶኛል ግድ የለም። ወን ዋናው እኛ እንጀምረው እንጂ አቤቱም እኮ ይጨመርበታል። እውነት ነው። አይ ግድ፣ ዋናው እምነት ነው። እናሳኳለን። ግድ የለም፣ ግድ የለም። እናሳኳለን። ግን ደሞ ለስኬቱ አንዱ እስኪ ይሳላል። ማን ማለት ቃል ገባለሁ። ተጋብዝበት እንጂ ተጋብዝበት እንጂ። ይቅርታ፣ ይቅርታ። ጌታ መቼም እኮ ደህና ትመጣ፣ ትመጣ ትመጣና ያው መደብ አይደለም ይጎትተዋል ይጎትተዋልሁን ደራሸምረ ጨዋታ በኔ ግብዣ ደግሞ ልታይ ልታይ ማለት ነው። የኔ ፕሮግራሙ ከተላለፈው በኋላ ይደርሳል። ችግር ብዙ ጊዜ አክተሮች ሪፈረንስ እንደምትጠቀሙ ይታወቃል። በተለይ ወጣ ያለ ካራክተር ሲሆን ፊዚካሊም ሜንታሊም በስነ ልቦናም የሆነ ከቤተሰብ ወይ ከሆነ ከዘመድ ወይ ከመጽሐፍት የሰማ እንደ ሪፍረንስ ትጠቀማላችሁ። በተለይ ግራ ቀኝን እያየው ምን አይነት ሪፍረንሶች ረዱ እኔ የሚልም ይሄ አሽቄ የሚባለው ነገር ማሽቃበጥ ምናምን እና ብዙ ምን ሰማቸው አሉ። የሆነ እኮ አምብሊቨብል ነው ሌቭሉ ማለት በእውነት ምን አይነት ምን አይነት ሰው ብቻ ሳይሆን ምን አይነት ነገር ውስጥ አለፍክ። እንደዚህ አይነት የመጀመሪያው ሪፈረንስ ለመውሰድ እኛ ሀገር በጣም ቀላል ነው። አሽካማች ጠፍቶ ምንነጋዴ እንዲህ ከየትኛው የትኛው ብዬ አገላጣጭ ምናምን ይሄኛው እንትን አለ ምናምን ነው እንጂ። እንዲ እኔ ምን አንድ እንትን ልንገርህ፣ አንድ ስቶሪ ልንገርህ እንደውም ስለ አባቴ ታውቃለህ። እንትን ነው ኮሚኒስት ነው፣ በእንትኑ ኮሚኒስት ነው ምናምን እና ደግሞ ይሰፓም አባል ነበረ ምናምን እና የቡናና ሻይ ውስጥ ምናምን ጉመሮና ውሽውሽ ምናምናም እቤት መንግስቱ ኃይለ ማርያምን ሲያመው ሰማለኝ ይሰፋው ነው ምን ይሄ ሰውዬ እኮ እንደው ሀገሪቷን ወዴት ሊወስዳት እንደሆነ ምናምን እና ና እኛ ለቤታችን ደግሞ ያው ንጉሱ እሱ ነዋል በቃ ያወራሉ ከእናቴ ጋር ልጅ እንግዲህ አሁን ይሄ ሰውዬ ነው እንትን የሚለው በጣም የሚገርም እያለ በቃ ሰማሁ አለ። በኋላ ለካ መንጌ የሆነ ጊዜ የእነሱን እርሻ ምናምን ሊጎበኝ በሄሊኮፕተር ሄዷል። እና ቲቪ ክፈቱ ተደውሎ፣ ያኔ እንግዲህ ሁለት ሰዓት ማታ ማታ ብቻ እና ቲቪ የሚከፈተው ያለው በቃ ቲቪ ነው። እሱ ብቻ ነው ይውላችሁ፣ ዜና ላይ እንታያለን፣ እንዳያመልጣችሁ ምናምን ብሎ ደወለ ከጉመሮ ምናምን እና ትንሽ ሀሳብ ገባኝ። ማለት ከመንቄ ጋር ሲገናኙ ትንሽ እንትን ይፈጠር የሆነ የሆነ ነገር ምናምን አይነት ብቻ ሄሊኮፕተሩ አረፈች። ወረደ እንዲህ ተዳድረዋል። ያንን ሰማያዊ እንትን ለብሰው ያስኩታ እሷን ያስኩኝና ከዛ በስንተኛው ጊዜ ነው ምን ይሄ ሰውዬ እኮ ምናምን አለ። እንደ እንደተለመደው አባቱ ነው የምለው ባለፎ ስታጨበጭበት አልነበረም እንዴ ምናምን አልኩ። የሀገር መሪ እኮ ነው፣ እና ላይ ጨበጨበት ምናምን አለ። እና እውነት ለመናገር ከራሴ ጀምሮ እኮ ነው የምልህ እንደዚህ ኮንትራዲክሽን እራስ ላይም ታገኘዋለሁ አገኘዋለሁ በደንብ በደንብ። የሆኑ አንድ የሆነ ስራ ልሰራ ፈልጌ ከዛ አንድ ሶስት ምናምን ሚኒስትሮችን አግኝቻለሁኝ። ማን ማን እንደሆኑ አልነግርም። አሁን ይህንን እንደሚሰሙትም አጋለሁኝ። ኢንትረስቲንግ እና አለማምደዊ ነው የገባሁት። እንትን አብረኝ የገቡ ሰዎች ክብርት እንዳሉት ክቡር እንዳሉት አሀ ምናምን መባል እንዳለበት የተለመደ እና ክቡርና ክብርትን ነው ተለማመጅ የገባት እሷን እንደ መነሻ ያደርግና ከዛ ወሬውን ያወራርለው ነው። ሁለት ሆኑብኝ። ሁለት ሆኑብኝና እንዴት ላብዛቸው? ሁለታችሁም እንዳላችሁት ነው ለማለት የፈለግኩት። ክብርታት እንዳሉት ምናምን ክቡራን፣ ጠፍቶ ነው። ምንድን ነው? ክቡራንም ልክ ክቡራንም ምንትን ነው? ክቡራን አይደል? የሆነ ፕሉራል አይነት ነገር ነው እንጂ ሁለት ሚኒስትሮች ተከአሉ። ክብርታት ስትል አንደኛ ወንድ ነው፣ አንደኛው ሴት ናት። እና ክቡርና ክቡር ምናምን ስለ ራሴ ያግኝቸዋሉ ምንም እንትን እኮ ጉዳይ አንተ ጥሩ ልጅ ነው ያለ ስታጫ መቸ በሚል ለ እና እንደ አሽጋባጭ ለማግኘት ምንም ችግር የለም። ችግሩ በመሰለ አሁን እንትን ላይ በጣም እያስደንቀኝ ያለው ግራ ቀኝ ላይ ግራ ቀኝ የማሽቃበጥ ሌቭል ምን ሊሆን ምን ሌቭል ላይ ሊደርስ እንደሚችል በጣም አስበዋል። ፍየል ከሶ ፍየሏን እንትን ምናምን ሲያደርግ እና ሲከራከር አሁን አንድ እንትን ላይ በጣም ዳርክ እኮ ነው። ወይዘሮ ምናምን ብላ ነው እኔ እናት ምናምን ብላ የተዋወ እንትን ያለችው የተከሰሰችው አብዮታችን ያዳሪ እንትን ነው ልጆቿን ጸረ አብዮት ብሎ ስለነጠቃት እናት ተብላ አልትጠራችልም ብሎ ይከራከራል። ዳርክነቱ ይታያል። እና እናትነት የሚለውን ስም ያለ አግባብ እየተጠቀመችበት ስለሆነ ክቡር ፍርድ ቤት፣ ምክንያቱም ሞተዋል፣ ልጆቹ ገለናቸዋል። ስለዚህ አሁን የእናትነት ለቅጣት ማቅለያ አልታቀርባችልም ምናምንና እሱን አውርተህ ዞር ስትል ደግሞ ግሩም አለ፣ ይህ ጉድ አገር ምናምን እያለ ምን ላድርግ ምናምን አያለ ይሄ በቃ እና በኋላ የገባኝ ነገር ግን ምንድ መሰለው፣ ሌቭሉ ይለያያል። አሁን በስነ ጽሁፍ መልክ ስላቀረብ ነው ምናምን ይሆናል እንጂ የባሰ ማለ አረተው አለ። ምንም አትጠራጠር አረተው። ያው ምን መሰለህ የግድ እኮ እንትን መሆን የለበትም። ትልልቅ ፕሪንሲፕሎች የምትላቸውን ግንድስ አድርገህ ለመጣልና የተሰራውባቸው ማቴሪያሎች ናቸው የምትላቸውን ነገሮች ግንድ ሰጥለህ ለሆነ እንትን ከፍዝቅ ስትልኩ ያው እኮ ነው። ከዚህ በላይ ማጨብጨማ ማሽቀበጥ አለ እንዴ? እና ለአሽቀባጭነት ከሜኑ ላይ መምረጥ ነው የቸገረኝ እንጂ እንዳለ ምታ በሐሳብ እች ታበነዝሬ ታበነዝሬ አገላለጽ ነው። ጌታ ሰዋሰ ጓዲሻ ለጋ ቅድም ቃላት አታባክሙ ያሉትም ማስታወስ የሚጠቀም ይመስለኛል። ጌታ በትክክል የሚገልጸው ማመንዘር ነው ወይስ መወስለት የሚለውን ብንከራከርበት የችሎትን ጊዜ ስለምናጠፋ ነው እንጂ ተከሳሽ ለማመንዘር አቅሙ አቋምም እንዳላት ግልጽ ነው። ስነ ስርዓት! ስነ ስርዓት! ስለ እኔ የማታውቀውን ነገር ባትናገር መልካም ነው። ታይ እንጂ እጽላት ሰርቆ ወይንም ደግሞ የጸረ አብዮተኞችን ፕሮፓጋንዳ ወረቀት ሲበትን እንደተያዘ ሰውም አትመጻደቂብን። የሆነ ሆኖ ስትስቂ ማንን እያየሽ ነበረ? ያው ንግግር የሚያደርገውን ካድሬ። አሃ፣ ስለዚህ እሱ ላይ እየሳቅሽበት ነበር ማለት ነው። ተቃውሞ። ጓድሻ ላይ እንደው ደግሞ አሁን እኔ እርሱን እንደዚህ እያየኝ እንዲህ ፈገግብል በእርሱ ላይ ነው የሳቅሁት ይባላል። ነው ነው አይቻለሁ። እኔና ባንተ መካከል ሌላ ሰው ታያለ አይ አይታየኝም። እና አይ እንትን እኮ ነው፣ ይሄ እንዴት ነው? እርስዎን ሳላስገባ እኮ ይሄ ማዕከላችን ባለው ክፍተት፣ ባዶ ቦታ ተጠቅሜ አየሩን እያየሁ መሳቅ አልችልም። እንደሱ ግድ የለም። የሚተጉት ጓደሻለቃ የሚረባ ምሳሌ አይደለም። ጥያቄ መቀጠል ትችላለህ። ምኑ ላይ ነበርኩኝ? ካድሬው ላይ ሰሰቀ። ካድሬው ላይ እየሳቅሽበት አልነበረም? ለምን እስቅበታለሁ? ፍሬ ፈርስኪ ነገር እየተናገረ ነበር አልሽ፣ እኮ የሚናገረው ነገር አልገባኝም ነው ያልኩት። ቆይ ካድሬው ላይ ድብቅ ስሜት አለሽ እንዴ? እንዴ ድብቅ ስሜት አ የሚስጥር ፍቅር መማረክ ግንኙነት የመፈጸም አይነት ርካሽ ምኞቶች፣ ወሲባዊ ቅዠቶች ገርማላ። አንተም እንደነሱ ነው የምትናገረው። እንዴት ማለት? አሁን ከተናገርከው ግማሹም ቢሆን አልገባኝም። ካድሬው ላይ ተማርከሽ ነበር ወይ? ከሆነ ጥያቄ ተሳስተሃል። ማለት ሰውየው ይህን ያህል የሚማርክ ነገር የለውም እያልሽ ነው? አይ ምርጫችን ይለያያል ማለት ነው። እኔ ብር የምወድ ከሆነ አንተ ደግሞ ወርቅ ብትወድ ትችላለህ። አንተ ለሚስትህ በጣም ቆንጆ ሆነህ ይሆናል። እኔ ግን አይደለም እሱ ማለት ታይ ታይ ታይ ታይ፣ አትመጻደቂ እንዴ አንቺን ብትወኝ እኮ ለእኔ ያን ያህል ቆንጆ አይደለሽም። እንደዛ ግን አይመስልም ተቃውሞ፣ ተቃውሞ፣ ጓድሻ ለቃዳኛ ተቃውሞ ሆይ እንትን አብ ችሎቱ ከአብዮታዊ ትግል ወደ ግለሰባዊ የአልጋ ትግል እየሄደ ልብ እንዲባል ነው ጌታዬ። ቀድሞ ደንበራ ደንበኛው ማሳሰብ የነበረበት የተከሳሿ ሪከርድ በግልጽ እንደሚያሳየው የርካሽ የቡርዣ ምኞቶች እንደምታስቀድም ግልጽ ነው። ይህንንም ደግሞ የአርባ ዓመቱ የልማት ስብሰባ ላይ በመገልፈጥ ገልጸዋለች። ማሰብ ወንጀል እንደሆነ አታቂም ወንጀል ነው እንጂ አብዮታችን የሚፈልገው ጉልበታችንን ነው እንጂ የሚዘባረቅና በጥያቄ የተሞሉ ጭንቅላቶቻችንን አይደለም አንድ ካድሬ ስለ አንድ አስፈላጊ ጉዳይ በሚናገርበት ወቅት በራስ ሐሳብ መዋለን ወንጀል መሆኑን ማወቅ አለብሽ አንዳንዴ እኮ ሁሉም ሰው ያደርገዋል ይህን የሚያረጋግጥ ስታስቲክስ አለሽ የለሽም በፈገግታሽ ምክንያት የተስተጓጎለውን ነገር አስተውለሸዋል። በመገል ፈተሽ ምክንያት የስብሰባው ትኩረት ተበትኗል። ትኩረቱ በመበተኑ ደግሞ የ40 ዓመት የልማት እቅዳችን ላይ የምዕራባውያን ሚዲያ ተሳልቀዋል። ይሄንን ያነበቡ ደግሞ ወዳጅ የሶሻሊስት ሀገሮች ለመሳሪያ ግዢ ሊሰጡን የነበሩትን እርዳታ አዘግይተውታል። ይሄንን የሰሙ ደግሞ የአካባቢው ታሪካዊ ጠላቶቻችን ለመውረር ዝግጅት ላይ እንዳሉ ጭምጭምታዎች እየተወሩ ነው። ይሄ ታዲያ ጓድ ሻለቃ ዳኛ በኦጋዴን የከፈሉትን መስዋዕትነት፣ አፈርድም የማስጋጥ አይደለም እና ካድሬው ላይ እየሳቅሽ አልነበረም? ይናገር የነበረው አልገባኝም። አልኩሽ እኮ የማይገባሽ ነገር ሲናገር ሁሌ ትስቂያለሽ። የሚያስቆማ ልማት አስቂን ጉዳይ እንዳልሆነ ላረጋግጥልሽ እወዳለሁ። ለመሆኑ በሕይወትሽ ደስተኛ ነሽ እንዴ? ከዚህ የባሰ ሊሆን ይችል ነበር። በደሞዝሽ ጥሩ ኖሮ ትኖሪያለሽ። በዚህ ኑሮ ውድነት ትቀልዳለሽ መሰለኝ። ኧረ ይሄ ቢገባሽማ ኖሮ ልማት እቅድን ውይይት በተመስጦ በተከታተልሽ። ለመሆኑ አግብተሻል አላገባው ለምን እኔ እንጃ መልስ አይሆን ኡ ነው ወይስ ምንዝርና በልጦብሽ ነው ስነ ስርዓት ስለኔ የማታውቀውን ነገር ባትቀባጥር መልካም ነው ታይ ታይ ማስፈራራት እስንዘው ሰፊ ቤት አለሽ? መኪና? ወይ መኪና? አለኝ ወይም የለኝም በይ? የለኝም። ጥሩ ጥሩ ውድ ልብሶች አሉሽ? ቁስ ላይ ትኩረት ማድረግ ካፒታሊስታዊ እንጂ ሶሻሊስታዊ አይደለም። ጓዲሽ፣ አለቃ፣ ዳኛ፣ ጌታ ማረፊያ ሶሻሊዝም ላይ ነው። ትንሽ የታገሱኝ። ሶሻሊዝም ላይ ባታርፍ ውርድ ቀራሴ ነገር ያለው ግድ የለም አርፋል። ጥሩ ጥሩ ውድ አልባሳቶች አሉሽ ያለኝ። ስለዚህ እኔ ብቻ አይደለሁም ደሃ። ጓድሻ ላይ ቆቆ ይረፍ፣ ይረፍ የት እንደሚያርፍ እየጠበኩ ነው። ይረፍ። ይህን ብታቂ ኖሮማ የ40 አመቱ የልማት እቅድ ውይይት ላይ ባልገለፈጥሽ ነበር። ለምን ደሆች መሳቅ ተከለከሉ እንዴ? አይ ባይከለከሉ እንዲስቁ አይመከሩም እንዴ? ለምን? አይ በምን ምክንያት ይስቃሉ? ነ መተከዝ ነው ያለባቸው ስካዜ ቁጭት የሀብት ጥላቻ ነው ሊኖራቸው የሚገባው ከሶሻሊዝም ስኬት በኋላ ነው ፈገግ ማለት የሚችሉ